ዛሬ ሐዋርያው ጴጥሮስ የበዓል ሐምሳ ዕለት ያቀረበውን የወንጌል ስብከት የምናይ ይሆናል። በቅድሚያ የሚናገረው ለእነዚህ ለሚያፌዙ ሰዎች የሚሆን በቂ ምላሽ መስጠት ነው። ይሄ ከቁጥር 14 ጀምሮ እስከ 21 ድረስ ነው። ሁለተኛው ደግሞ ክርስቶስ ኢየሱስን በፊታቸው ማቅረብ ነው፣ ክርስቶስን መስበክ። ይሄ ነው ወንጌል የምንለው ከቁጥር 22 ጀምሮ እስከ 36 ማለት ነው። ከዚያ ቀጥሎ የተገኘውን ውጤት ደግሞ ከቁጥር 37 እስከ መጨረሻው እንመለከታለን። በዕለቱ በተከናወነው አገልግሎት የተገኘውን ውጤት ያቀርብልናል። እግዚአብሔር የተባረከ ይሁን። በመጀመሪያ ሐዋርያው በዕለቱ በፌዝ ለተገለጡ ሰዎች የሰጠውን ምላሽ አነብላችኋለሁ። እንዲህ ይላል ከቁጥር አስራ አራት ጀምሮ ነገር ግን ጴጥሮስ ከአስራ አንዱ ጋር ቆመ፣ ድምፁንም ከፍ አድርጎ እንዲህ ሲል ተናገራቸው፦ አይሁድ በኢየሩሳሌምም የምትኖሩ ሁላችሁ ይህ በእናንተ ዘንድ የታወቀ ይሁን ቃሎቼንም አድምጡ። ለእናንተ እንደመሰላችሁ እነዚህ የሰከሩ አይደሉም፣ ከቀኑ ሦስተኛ ሰዓት ነውና። ነገር ግን ይህ በነቢዩ በኢዩኤል የተባለው ነው፤ እግዚአብሔር ይላል፣ በመጨረሻው ቀን እንዲህ ይሆናል፣ ሥጋ በለበሰ ሁሉ ላይ ከመንፈሴ አፈሳለው ወንዶችና ሴቶች ልጆቻችሁም ትንቢት ይናገራሉ፣ ጎበዞቻችሁም ራእይ ያያሉ፣ ሽማግሌዎቻችሁም ህልም ያልማሉ። ደግሞም በዚያች ወራት በወንዶችና በሴቶች ባሪያዎቼ ላይ ከመንፈሴ አፈሳለሁ፣ ትንቢትም ይናገራሉ። ድንቆችን በላይ በሰማይ ምልክቶችንም በታች በምድር እሰጣለሁ። ደምም እሳትም የጢስ ጭጋግም ይሆናል። ታላቅ የሆነ የተሰማም የጌታ ቀን ሳይመጣ ፀሐይ ወደ ጨለማ፣ ጨረቃም ወደ ደም ይለወጣሉ። የጌታን ስም የሚጠራ ሁሉ ይድናል። ክብር ለእግዚአብሔር ይሁን። እንግዲህ ይሄንን ድንቅ የሆነ ምላሽ የሚሰጠው ሐዋርያው ጴጥሮስ ነው። በዕለቱ በበዓለ ሃምሳ ዕለት የተከሰተውን ነገር አስመልክቶ ምላሽ እየሰጠ ነው። የመንፈስ ቅዱስን መውረድ እና ያንን ተከትሎ የተከሰተውን በሌሎች ልሳኖች የእግዚአብሔርን ታላቅ ሥራ የመናገር ክስተት ምን እንደሆነ በቅድሚያ በመግለጽና እውነቱን በመናገር መንገድ ይጠርጋል፣ ወንጌል ለመስበክ እንደ መግቢያ ይጠቀምበታል። ክብር ለእግዚአብሔር ይሁን። እንደዚህ ነው ሐዋርያው ጴጥሮስ። ከዚህ በፊት በገረድ ፊት የካደው እንደነበረ እንኳን ከእርሱ ጋር አብረው የቆሙት የጌታ ደቀ መዛሙርት ሐዋርያት ቀርቶ ምናልባት በኢየሩሳሌምና በይሁዳ አካባቢ የነበሩ አይሁዳውያንም ያውቃሉ። ዛሬ ግን ያንን የካደውን ሊመሰክርለት በፊታቸው በድፍረት ቆሟል። በንጹሕ ሕሊና ምንም የሚከሰው ሕሊና ሳይኖር ከሌሎቹ ከአስራ አንዱ ሐዋርያት ጋር አብሮ ቆሟል። እውነተኛ መመለስ ይሄ ነው። ቀደም ሲል በተለያየ መንገድ የተዳከምን በሰው ፊት ሳይቀር በጌታ ያፈርን ሰዎች ካለን ከተናዘዝንና ከታደስን ከክርስቶስ ጋር ያለንን ኅብረት ካደስን በኋላ እንደ ጴጥሮስ ልንሆን ይገባል። ከሌሎቹ የእሱ አይነት ታሪክ ከሌላቸው ሐዋርያት ጋር አብሮ ቆመ። ምናልባት ካልወደቁ ወይም ደግሞ በጌታ ፊት በታማኝነት ከጸኑ ከሌሎች ወንድሞች ጋር እኩል አብረን ልንቆም ይገባል። እንደውም እግዚአብሔር በዚያው በተሸነፈው በዚያው በካደው ሰው የበለጠ ክብሩን ሲገልጥ እናያለን። እና እንደዚህ ያደርጋል። ለታላቅ ምስክርነት ይበልጡን ወደኋላ ቀርቶ የነበረውን በቀዳሚነት ሲጠቀም እናያለን። ጌታ ኢየሱስ ክርስቶስ ለሐዋርያው ለጴጥሮስ የመንግሥተ ሰማያትን መክፈቻዎች እሰጥሃለሁ ብሎ ተናግሯል። የተናገረውን እርሱ አልረሳም። ምናልባት ጴጥሮስ ሊዘነጋው ቢችልም ነገር ግን በዚህ ሰዓት ጌታ በጴጥሮስ አማካኝነት መንግሥተ ሰማያትን በተለይ በዚያ ክብረ በዓል ላይ ከመላው ዓለም ለተሰባሰቡ አይሁዳውያን ይከፍትላቸዋል። ለሁሉም ነገር ወደ እግዚአብሔር መንግስት ለመግባት በሩ ክርስቶስ ነው። ክርስቶስን ማስተዋወቅ ነው። ግን ይሄንን ወንጌል ለመስበክ መነሻ የትኛውንም መነሻ መጠቀም መልካም ነው። አቀራረብንም ጭምር እንማርበታለን። በዕለቱ በተከሰተው ጉዳይ ጥያቄ ውስጥ የገቡ ሰዎች አሉ፣ ያመነቱ አሉ፣ የተቃወሙ አሉ፣ ያፌዙ ሰዎች አሉ። ይሄንኑ መነሻ ያደረገው ሐዋርያው ጴጥሮስ ለንግግሩ መግቢያ አድርጎ ተጠቀመበት። ሁለት ማስረጃዎች አቀረበላቸው። በዕለቱ እነሱ እንዳሰቡት ጉሽ የወይን ጠጅ ጠግበው የሰከሩ አለመሆናቸውን ተገቢ ባልሆነ መንገድ አቢው ዛርገ ማጣመው የተረዱትን ነገር በማስተካከል ይጀምራል ለዚህም የሰከሩ አለመሆናቸውን ለማስረዳት ሁለት የተገለጡ ማስረጃዎችን ይናገራል። አንዱ ከነባራዊ ሁኔታ ነው የሚጀምረው። ከነባራዊ ሁኔታ ምንም ጥቅስም ምንም ሳያስፈልገው ሰው ሁሉ ከሚግባባበት ነባራዊ ሁኔታ መልስ ይሰጣቸዋል። ይሄም ምንድን ነው? ሦስት ሰዓት ነው ይላቸዋል። በኢየሩሳሌም የምትኖሩ ሁላችሁ ይህን በእናንተ ዘንድ የታወቀ ይሁን ይላል። እውነቱ ይታወቅ። እንደመሰላችሁ እነዚህ የሰከሩ አይደሉም፣ ለምን ከቀኑ ሶስተኛ ሰዓት ነውና ማንም የሚግባባበት ነገር ነው። በተሰሎንቄ መልእክት ምዕራፍ አምስት ውስጥ የሚሰክሩ በሌሊት ይሰክራሉ ይላል። የሚያንቀላፉ በሌሊት ያንቀላፋሉ፣ የሚሰክሩም በሌሊት ይሰክራሉ ይላል። ይሄ የትም አገር በአይሁዳውያንም ዘንድ ሰው የሚሰክረው በአብዛኛው ከቀኑ ሶስት ሰዓት ላይ አይደለም። ይሄ ከቀኑ ሶስት ሰዓት ልክ በእኛ አገር አቆጣጠር ነው መወሰድ ያለበት። በምዕራቡ ጠዋት ዘጠኝ ሰዓት የሚሉትን እኛ የጠዋት ሶስት ሰዓት የምንለውን ነው እዚህ ላይ ከቀኑ ሶስት ሰዓት ያለው። ስለዚህ ምን ማለት ነው? ቀን ነው፣ ጠዋት ነው እንጂ ሌሊት አይደለም። የስካር ጊዜ አይደለም። እንደውም ሰው ስካር ከአይምሮ ውጭ የሚያደርግ ነው። አይምሮን የሚያነፍዝ ነው። አይምሮን የሚሰልብ ነው። የሚያደነዝዝ ነው ወይን ጠጅ። አሁን ግን ጠዋት ነው። የነቃ አይምሮ ነው ያላቸው። እዚህ ጋ የቆሙት ሰክረው ሳይሆን ነቅተው ነው። በአይምሮ ናቸው። ክብር ለእግዚአብሔር ይሆን። መንፈስ ቅዱስ ሲገባ አይምሮን ይወስዳል የሚሉ ሰዎች ይሄንን መረዳት አለባቸው። አይምሮን አያደነዝዝም፣ አይምሮን አይወስድም። ነገር ግን እንዲያውም በነቃ አእምሮ የእግዚአብሔር መንፈስ በእነዚህ ሰዎች ላይ ተገልጦ ነው። ስለዚህ አንዱ ማንም ሰው ሊያውቀው ሊግባባበት የሚችለውን ነገር በማስረጃነት በመጥቀስ ነው። ሁለተኛው ግን መጽሐፍ ቅዱስን ይጠቅሳል። ትንቢተ ኢዩኤል ምዕራፍ ሁለት ከቁጥር 28 እስከ 32 ያለውን በዝርዝር ይጠቅሳል እና ይህ ትንቢት ከቁጥር 17 እስከ 21 ላይ ነው። እዚህ ላይ የተጠቀሰው በነቢዩ በኢዩኤል የተባለው ነው ይላል። መጀመሪያ አይደለም ለማለት የሰከሩ አይደለም ለማለት ነባራዊውን ሁኔታ ጠቀሰ። ታዲያ ምንድን ነው የሚለውን ለመግለጽ ደግሞ በነቢዩ በኢዩኤል የተባለው ነው አለ። በነቢዩ በኢዩኤል ላይ የተባለው ነጥብ ዋናው ነገር ምንድን ነው? በመጨረሻው ቀን እንዲሆናል ሥጋ የለበሰ በለበሰ ሁሉ ላይ ከመንፈሴ አፈሳለሁ የተባለው ነው ነው ከመንፈሴ አፈሳለሁ የተባለው ነው የተፈጸመው መንፈስ ቅዱስን እግዚአብሔር አፍስሶት ነው። ይሄ ክስተት የተከሰተው እንጂ በወይን ጠጅ የመጣ ነገር አይደለም። ሰዎች እንዴት ነው የሚረዱን? ስንዘምር ሲያዩን፣ የእግዚአብሔርን ቃል ስናገለግል ሲያዩን፣ ስንጸልይ ሲያዩን፣ በውጭ ያሉ ሰዎች፣ የሚሰሙን ሰዎች፣ ድንገት መጥተው የተጋበዙ ሰዎች እኛን እንዴት ነው የሚያዩን? ሌላው ሰው እንደሚያወራው እንደተለመደው አይምሯቸው እንደነገራቸው፣ አንዳንዱ እያመነታ ሌላው እያፌዘ ብዙ አይነት ሰዎች እኛን የሚረዱበት በመካከላችን እየሆነ ያለውን ነገር የሚተረጉሙበት የየራሳቸው እይታ አላቸው። ታዲያ ይሄን ነገር ለማስረዳት እውነቱን ለመግለጽ፣ በእናንተ ዘንድ የታወቀ ይሁን ብለን ለመናገር ምን ያህል ዝግጁ ነን? የእግዚአብሔር ቃል ለሚጠይቋችሁ ሁሉ መልስ ለመስጠት የተዘጋጃችሁ ሁኑ ይላል። ለእነማ ከእናንተ ዘንድ ምክንያት ለሚፈልጉ ሰዎች ይላል። ሐዋርያው ጴጥሮስ በሊቃውንት እግር ሥር የተማረ ብሉይ ኪዳንን ከዳር እስከ ዳር የሸመደደ ወይም ሲተረጉም የኖረ በትልልቅ ትምህርት ቤት ያለፈ ሰው አይደለም። እንዲውም በምዕራፍ አራት ላይ ከዮሐንስ ጋር በአንድ ላይ ተገልጾ የተባለው ስለ እርሱ ምንድን ነው? መጽሐፍትን ያልተማሩ ሰዎች ተብለዋል። ነገር ግን መንፈስ ቅዱስ በወረደበት በዚህ በበዓለ አምሳ ቀን ጴጥሮስን በቅዱሳት መጽሐፍት ጥቅሶች በቅዱሳት መጽሐፍት እውነቶች ተሞልቶ ነው የምናገኘው። በዚህ በምዕራፍ ሁለት ውስጥ በአንድ ስብከት ብቻ ከነቢያት መጽሐፍት ቢያንስ ወደ አራት ጥቅሶችን ይጠቅሳል። አንዱ ከነቢዩ ከኢዩኤል፣ ወረድ ብሎ ደግሞ ከመዝሙረ ዳዊ ሶስት ጥቅሶችን ያነሳል። ስለዚህ ዛሬም በእግዚአብሔር ቃል መሞላት እንችላለን። በጣም ንቆች ልንሆን ይገባል። መልስ ብቁ የሆነ መልስ ለመስጠት የተዘጋጀ ልንሆን ይገባል። በፌዝ አፋቸውን የሚከፍቱ ሰዎችን መዝጋት የምንችልባቸው ማስተዋልና የእግዚአብሔር ቃል በውስጣችን ሊኖር ይገባል። ከማስተዋሉ ወዲያው ያመጣው ነባራዊውን ሁኔታ ነው። ጊዜው ሦስት ሰዓት ነው አለ። ማንም ሊክደው በማይችል ደረጃ ያሉ ፋክቶችን ወዲያው በማስተዋል ነቅሶ በማውጣት ዝም ማሰኘት ያስፈልጋል። ከዛ ውጭ ግን ዋናው ሰዎችን ሁሉ ዝም ሊያሰኝ የሚችለው፣ ፌዘኞችን ጸጥ ሊያሰኝ የሚችለው የእግዚአብሔር ቃል ነው። ክብር ለጌታ ይሁን። ከእግዚአብሔር ቃል ተሞልተን ልንናገር ይገባል። እውነት ነው። በመንፈስ ቅዱስ የተሞላ ሰው በእግዚአብሔር ቃል የሚሞላል። ስለዚህ ሐዋርያው ጴጥሮስ አሁን በውስጡ ያለው የእግዚአብሔር ቃል ነውና ተናገረ ከትንቢተ ኢዩኤል። በጣም የሚገርም ነው። ትንቢተ ኢዩኤል ላይ ይሄ ቃል የተነገረው በመጨረሻው ዘመን፣ በኋለኛው ዘመን እንደሚፈጸም ተደርጎ ነው የተነገረው ንስሐ ለምትገባው ለወደፊቷ እስራኤል ወደ እግዚአብሔር ለምትመለሰዋ እስራኤል የተነገረ ቃል ነው። የጠቀሰው ትንቢተ ኢዩኤል ምዕራፍ አንድ ምዕራፍ ሁለት ምዕራፍ ሶስት ሶስቱንም በተከታታይ ስታነቡት በይሁዳ ትንቢት ሲናገር የነበረው ኢዩኤል በዘመኑ ከነበረው ነገር ከተነሳ በኋላ ወደፊት ወደ ፍጻሜ ዘመን እየተመለከተ ትንቢትን ይናገራል። በቅድሚያ በእስራኤል ላይ ያሉትን ፍርዶች ይናገራል። ሁለት አይነት ፍርዶች፣ አንደኛው ረሃብ እንደሚመጣ ይናገርና ቀጥሎ ጦርነት እንደሚመጣ ይናገራል። በምዕራፍ አንድ ላይ በተለይ ሰብሎች ገብሱና ስንዴው እንዲሁም ደግሞ ፍራፍሬዎች በለሱና ወይኑ እነዚህ እንደሚመቱ ይናገራል። ተምች ይበላቸዋል ይላል። አንበጣ ይበላቸዋል። ከዛ የተረፈውን ኩብኩባ ይበለዋል። ከዛ የተረፈውን ደግሞ ደጎቢያ ይበለዋል። ደጎቢያ ኩብኩባ ይበለዋል። አራት አይነት ተባዮች፣ እህልን የሚያጠቁ ተባዮች ይበሉታል። ስለዚህ ረሃብ ይሆናል ነው የሚለው። ለዚህ የንስሐ ጥሪ ያደርጋል። ሰዎች በእግዚአብሔር ፊት ዝቅ እንዲሉ። የሚገርም ነው። የሚበላ ይጠፋል ብቻ አይደለም፣ በእግዚአብሔር ቤት የእህል ቁርባንና የመጠጥ ቁርባን ይጠፋል። ለምን? ስንዴውም ከተመታ ወይኑም ከተመታ የእህልም የመጠጥም ቁርባን በእግዚአብሔር ፊት ይጠፋል። ይሄ አንድ ፍርድ ነው። ሁለተኛው ፍርድ ደግሞ የጦርነት ፍርድ ነው። በጣም የሚገርም ነው። መልካቸው ፈረስ የሚመስል ከፊታቸው እሳት የሚተፉ ከዛ እሳቱ ወደ ኋላ ደግሞ ነበልባል ይዞ ሁሉን የሚያቃጥል እንደዚህ አይነት በጣም ኃይለኛ የጦር ሰራዊት ከእግዚአብሔር ዘንድ ይላክባቸዋል። ይህንን በዚያው በምዕራፍ ሁለት ላይ የሰሜን ንጉሥ እንደሆነ በግልጽ ይናገራል። በእስራኤል ላይ የሚመጡ ፈጣንና ኃይለኛ የሆኑ አጥፊ ኃይላት ከእግዚአብሔር ዘንድ ይላኩባቸዋል። በዛ ውስጥ ሁለት ጊዜ መለከት ይነፋል። አንደኛ በጽዮን እሪ እንዲሉ በጣም እንዲጮሁ፣ ፍርድ መቶብናል እያሉ እንዲናገሩ፤ ሁለተኛው ግን ንስሐ እንዲገቡ ጾምን እንዲያውጁ መለከት ይነፋል እና በዚህ ጥሪ መሰረት ከመጣባቸው ፍርድ እንዲድኑ ንስሐ ይገባሉ። ሁሉም ከካህናቱ ጀምሮ መላው እስራኤል ንስሐ ትገባለች። ከዛ በኋላ እግዚአብሔር በምህረት ይመለሳል። ያንን የረሃብ ዘመን ያሳልፍና አዎ የበረከት ዘመንን ያመጣል። የሰሜንን ንጉሥ ከነሱ ዞር ያደርግላቸዋል። እነዚን ሁሉ ሰራዊት ይመታላቸዋል። ለበበሉ ይህ ከሆነ በኋላ በሥጋ ለባሽ ሁሉ ላይ ከመንፈስ ያፈሳለ ይላል እግዚአብሔር ይመስገን። ይሄ እንግዲህ የሚፈጸመው መቼ ነው ሲባል ፊደላዊ ፍጻሜው አሁን እዚህ የበዓለ ሃምሳ ሳይሆን ወደፊት እስራኤል ከተበተነችበት በምትመለስበት ዘመን ነው። በተለይ የሰሜኑን ንጉሥ ታሪክ ስንመለከት እንዴት እንደሚሆን ከዚህ በፊት በትንቢት ትምህርቶች ላይ ተመልክተናል። በፍጻሜ ዘመን ነገሮች ወደ መጠናቀቅ ሲመጡ፣ የእግዚአብሔር ቀን ሲደርስ፣ ነገሮች በምን አይነት ቅደም ተከተል እንደሚመጡ በተለይ ከትንቢተ ዳንኤል ምዕራፍ 11 ላይ እንማራለን። የደቡብ ንጉሥ ማለት ግብፅ እስራኤልን ይወራል። ሐሰተኛው ነቢይ ወይም የክርስቶስ ተቃዋሚው ወደ ሮም ይሄዳል፣ ሸሽቶ መንጋውን ጥሎ። በዚህ ጊዜ የሰሜኑ ንጉሥ ይመጣና መልካሚቱን ምድር ይወርሳል። ይሄም ሌላ ስሙ አጥፊ የሚል ነው። አጥፊ የተባለው ስለሚያጠፋ ነው። ያላመነችውን እስራኤልን ሁለት ሦስተኛውን ያጠፋል። አልፎ እስከ ደቡቡ ንጉሥ እስከ ግብፅ ምድር ድረስ ይሄዳል። እንግዲህ ይህ ከሆነ በኋላ የመጀመሪያው ዓለም አቀፍ ፍርድ ይጀምራል። በመካከል ከምዕራብ የመጡ ኃይሎች በአርማጌዶን ይሰፍራሉ። በዚህ ጊዜ ጌታ በአፉ ሰይፍ እነሱን ሊያጠፋ ይገለጣል። እነሱን ካጠፋ በኋላ ከግብፅ ወሬ አውቆት የተመለሰውን የሰሜኑን ንጉሥ ያጠፋል። ከዛ በኋላ ደግሞ የሰሜን ዳርቻ ነገስታትን ወይም ጎግማጎግን ያጠፋል። እነዚህ ሦስት የጌታ የፍርድ ጊዜዎች የአርማጌዶኑ የፍርድ ጊዜ፣ በዚህ በአጥፊው ላይ የሚሆነው የፍርድ ጊዜ እና በጎግ ማጎግ ወይም በሰሜን ዳርቻ ነገስ ሰዓት ላይ የሚሆነው የፍርድ ጊዜ በአጠቃላይ የእግዚአብሔር ቀን በሚለው ውስጥ የሚካተቱ ናቸው። በዚህ በትንቢተ ኢዩኤል ውስጥ ይሄ ቀን ምን ተብሎ ነው የተጠራው? ቁጥር ሀያ ላይ ታላቅ የሆነ የተሰማ የጌታ ቀን ተብሎ ተጠርቷል። ይህ ቀን ሳይመጣ የሚሆኑ ሁለት ነገሮችን እዚህ ስፍራ ላይ ይናገራል። አንደኛው ከመንፈሴ አፈሳለሁ ነው በማለት ስጋ በለበሰ ሁሉ ላይ። ይሄ ፊደላዊ ፍጻሜ የበዓለ አምሳለት ቢሆን ኖሮ ስጋ በለበሰ ሁሉ ላይ የፈሰሰበትን ሁኔታ አናይ። ይህ ወደፊት በሚሆነው በተመለሰችው እስራኤልና በመንግስት ወንጌል ባመኑት ሁሉ ላይ የእግዚአብሔር መንፈስ በሙላት እንደሚፈስ የሚናገር ነው። እንደዚሁም ልብ በሉ ከመንፈሱ ሲያፈስ የእስራኤል ወንዶችና ሴቶች ልጆች፣ ሽማግሌዎችና ጎበዞች እንዲሁም ባሪያዎች ሳይቀሩ ሁሉም ትንቢት ይናገራሉ፣ ህልም ያልም አሉ ራእያ ያሉ ይህ ይመጣ ዘንድ ያለው ገና ያልተፈጸመ የሚጠበቅ ትንቢት ነው። ፊደል ለፊደል በእስራኤል ዘንድ የተገደበ ነው፣ ውስጡ ያለውን ስንመለከት ማለት ነው። በተለይ ራእይ ማየቱ እንደዚህ አይነቱ ትንቢት መናገሩ አሁን ከእስራኤል ጋር በመወገን እግዚአብሔር ለነሱ ይፈርድ ዘንድ በመላው ዓለም ላይ ፍርድን የሚያመጣበት በአሕዛቡ ዓለም ላይ ፍርድን የሚያመጣበት የጌታ ቀን አለ። ታላቅና የሚያስፈራ ቀን አለ። ያ ቀን ከመሆኑ በፊት መጀመሪያ አጥፊው በነሱ ላይ ፍርድን ካመጣ በኋላ ወደ እግዚአብሔር ሲመለሱ የእግዚአብሔር መንፈስ በእነሱ ውስጥ ይገባል። ያ ከሆነስ በኋላ ምንድን ነው የሚሆነው? እግዚአብሔር ምልክቶችን ያደርጋል፣ በላይ በሰማይ በታች በምድር ይለናል። ቁጥር 19 ላይ ድንቆችን በላይ በሰማይ ምልክቶችንም በታች በምድር እሰጣለሁ ይላል። ምንድን ነው ያ ምልክት? እዚሁ ላይ ተጠቅሷል። ደምም እሳትም፣ የጢስ ጭጋግም ይሆናል ይላል። በጣም የሚገርመው ደም ሞትን የሚያሳይ ነው፣ ጦርነትን የሚመለከት ነው። እሳት፣ የጢስ ጭጋግ ቃጠሎች በቃ ውድመት ይኖራል። ከጦርነት ጋር ተያይዞ ከተማዎች ይቃጠላሉ፣ ወዘተ ወዘተ። እሳት ካለ ደግሞ የጢስ ጭጋግ ይፈጠራል፣ ወደ ላይ ይወጣል። ይሄ በምድር ነው። በላይ በሰማይ የሚከሰተው ምንድን ነው ብለን ስንል ፀሐይና ጨረቃ ላይ የሚከሰት ነው። ፀሐይ ትጨልማለች፣ ጨረቃ ደም ትለብሳለች። ሐዘን ነው፣ ሁለቱም ሐዘን ነው። ያዘነ ሰው ሁሉ ነገሩ ይጨልማል አደል? ፀሐይ ሐዘኗን የምትገልጥ ነው ጨረቃም ደም ለበሰች ማለት አንዳንዴ ሰው በሐዘን ሐዘን ሲበረታበት አይኑ ደም እንደሚሆነው ወይም ሁሉ ነገሩ ፊቱ ጠቅላላ እንደሚሆነው የሐዘን ሐዘን ላይ መሆናቸውን የሚያሳይ ነው ለምን ፍርድ እየመጣ ነው በአጠቃላይ እነዚህ ነገሮች ፊደል ለፊደልም ሆነ በምሳሌዊ መንገድ ሊፈጸሙ የሚችሉ ናቸው ሲፈጸሙም የምናየው ነገር ነው የሚሆነው በላይ በሰማይ ፀሐይና ጨረቃ የተባሉ በምሳሌያዊ ትርጉሙ ከፍተኛ ደረጃ ያሉ የስልጣን ኃይሎችና ከነሱ ቀጥለው ያሉ እንደ ጨረቃ ሊመሰሉ የሚችሉትን ሁለተኛ ደረጃ ላይ ያሉትን የስልጣን ኃይላት ሊያሳይ ይችላል። በምሳሌነት በምድር ላይ ደግሞ ያለውን ውድመት በምንመለከትበት ጊዜ የነገሮችን መመሰቃቀልና በየህዝቦች መካከል የሚመጡ ቀውሶችን መረዳት ይቻላል። ይሁን እንጂ እነዚህ ነገሮች የሚሆኑት ያ ታላቁ ቀን ማለት በአሕዛብ ላይ እግዚአብሔር በይፋ የሚፈርድበት ቀን የአርማጌዶኑ ፣ ቀጥሎም በአጥፊው ላይ ቀጥሎም በሰሜን ዳርቻ ነገሥታት ላይ የሚፈርደው ዓለም አቀፍ ፍርድ በሕያዋን ላይ የሚወርደው ፍርድ፣ የተሰማ ፍርድ የታወቀ ፍርድ ከመምጣቱ በፊት ይሄ በግልጽ ተነግሯል፣ እዚሁ ጥቅስ ላይ ማለት ነው። ስለዚህ መጽሐፍ ቅዱስን ስንረዳ መጀመሪያ ቀጥተኛ ሀሳቡ ምንድን ነው፣ ቀጥሎስ ለምን ተጠቀሰ የሚለውን ማየት እንችላለን። ስለዚህ በትንቢተ ኢዩኤል የተነገረው ይህ ቃል የመጀመሪያ ደረጃ ትርጉሙ፣ ፊደላዊ ትርጉሙ ወደፊት የሚወስደን ነው ከእስራኤል መመለስና ከዓለም መጨረሻ ፍርድ ጋር የተያያዘ ነው። በዚያን ጊዜ የእግዚአብሔር መንፈስ በእስራኤል ወንዶችና ሴቶች ልጆች ላይ፣ በባሪያዎቹ ላይ ይወርዳል። ይህንን የሚያመለክት ነው። የመጀመሪያ ትርጉሙ ይሄ ነው። ግን የበዓለ ሃምሳ ዕለት ለምን ተጠቀሰ የሚለውን በጣም መረዳት ያስፈልጋል። እውነትም በሐዋርያው በጴጥሮስ አማካኝነት እየተናገረ ያለው ራሱ መንፈስ ቅዱስ መሆኑን እናስተውላለን። ደግሞም ልብ በሉ በመንፈስ ቅዱስ ተሞልቶ በሚናገርበት ጊዜ ያንን በኢዩኤል ዘመን ደግሞ ያናገረውን ያንኑ ትንቢት ያጻፈውም ራሱ መንፈስ ቅዱስ ስለሆነ ነገሮች እንዴት እንደተገለጡ ስና ይገርመናል። ልክ ነው ሊባል የተፈለገው ነገር ከጥያቄው ጋር መተያየት አለበት። ሰዎቹ ጉሽ ጠጅ ጠግበዋል እያሉ ነው፣ ሰክረዋል እያሉ ነው። ይሄ ጥቅስ የተጠቀሰው እሱን ልክ አለመሆኑን ለማስረዳት ነው። መጀመሪያ ይሄንን ማሰብ አለብን። በነቢዩ በኢዩኤል የተባለው ነው ተብሎ ነው የቀረበው። ስለዚህ ምን ማለት ነው? ጉሽ ወይን ጠጅ አይደለም። ታዲያስ? መንፈስ ቅዱስ ነው። ኢዩኤል ወደፊት በእስራኤል መመለስ ጊዜ የእግዚአብሔር መንፈስ በስጋ ለባሽ ሁሉ ላይ እንደሚፈስ የተናገረለት ወደፊት በእስራኤል ላይ የሚፈሰው ያው መንፈስ እርሱ ነው። ዛሬ በእኛም ላይ የወረደው እኛ ላይ የፈሰሰው ክብር ለእግዚአብሔር ይሁን። መንፈስ ቅዱስን መግለጥ ያስፈልጋል። አሁን ምንድን ነው ቀጥሎ መደላድሉን ያመቻቸዋል። አያችሁት? በነ ጴጥሮስ ላይ የወረደው እነሱ ሰሚዎቹ አይሁዳውያን በሚያውቁትና በሚቀበሉት በትንቢተ ኢዩኤል ላይ የተነገረለት መንፈስ ቅዱስ ወደፊት የሚፈሰው መንፈስ ቅዱስ እሱ ከሆነ ዛሬ የፈሰሰው በእነሱ ላይ ይሄን ከገባቸው ይሄን ከተቀበሉ ቀጥሎ ጴጥሮስ የሚሰብከው ሁሉ ከመንፈስ ቅዱስ እንደሆነ ይቀበላሉ ማለት ነው። በጣም ወቅታዊ ኢንትሮዳክሽን፣ በጣም እዛው ያገኘው መግቢያ ነው። በቃ ይሄንን ይዞ አሁን ከዚህ መንፈስ የሆነውን ቃል ስሙ ይላቸዋል። ከቁጥር ሀያ ሁለት ጀምሮ ስለ ክርስቶስ ሊነግራቸው ነው። ልብ በሉ። መንፈስ ቅዱስ ወደ ዓለም ሲመጣ በሐዋርያት ላይ ሲገለጥ ሥራው ምንድን ነው? ከአብ የሚወጣ የእውነት መንፈስ፣ ከአብ ዘንድ የምልክላችሁ የእውነት መንፈስ፣ እሱ በመጣ ጊዜ ስለ እኔ ይመሰክራል አለ። ክብር ለእግዚአብሔር ይሁን።